የት ሄዶ ነው አባቱ ሄዶ ነው። አንቺ ልጅ ማታ የታደለ የኔ ልጅ ሳይወለድ አንቺ አልተመቸኝም። ይው ሳይወለድ እንግዲህ አባቱ ከባድ ነው እኮ። አሁን አሁን አንዳንዶቹ አንች የወርግዝ ሽባቸው እንትናቸው ነው የሚጠፋው፣ ምን እንደው ድራሻቸው ነው የሚጠፋው። የዚህ ሀገር ትዳር የደረሰበት ነው የሚያውቀው። አንቺ የስጄ ትዳር እኮ ከባድ ነው፣ ከባድ ነው መታ የዚህ ሀገር ሰው የለለው ሰው ብዙ ነገር ብሎ የነበረ ብዙ ተስፋ ሰጥቶ የነበረ ከልጃችን ጋር እያለ በጣም የሆነ እንድወልድ ጉጉትና ፍላጎት አለው። ነገር ግን እንደምታየው ነው። እርግዝና፣ ምጥ፣ እኛ እኛም ሴቶች ስናረግዝ ሆርሞናችን ይለዋውጠን፣ ራሱ ሆርሞናችን ስላለ፣ እንዴ ግን አዲስ ባህሪ ስታየው በቃ ደግሞ መጀመሪያ ነው። አሁን አሁን ሰው ሲነግረ ትንሽ እንደዚህ ነው እርግዝና አልቻለም ልጅ እኮ በቀላል አይመጣም። ሁሉም ነገር ችሉ ስትወልድ ትስተካከላለች ምናምን ተብሎ ለልጁስ ሲልም ይታገሳል።

አቃልነግዳሽኛል ነግረሽኛል። እኔ የእኔ ቤት መውለድ አልፈልግም። ልጄ ቤት ታፈንብኝስ? ሽንቷ ጠጣብኝስ? መጠንቀቀከልለው አሆ አንዷ ያቺ ማነች ቦጋለች ከቤት ወልዳ ልጇ ሽንቷ ጠጥታባት አባት እንዲያችን የመሰለች ወርቅዬ ልጅ እንደዚያ የሆነችባት እና ቤት አዋላጆች ሊሆን ይችላል። አዋላጅ እነዚህ እኮ ቤት የሚያዋልዱት መሸፈጫ የላቸው ይጠጡ። በቃ ማዋለድ ብቻ ነው። ከዛ እንዲያውም አዘቅዘቅ ሁሉ ስጠበጥበው ነበር። ታዲያ እኔ ልጅ እንደዚህ የወጣው እና ሴቶች ያሁን ነው ከሆነ ተፈጠረ ተረገዘ። ግን ደግሞ ልጅ ማጣት አልፈልግም። የወጣው ወጪ ወጣ

ግን ብዙዎቻቸው በተለይ አሁን ብዙ እኔ አላቅም ከክትትል ሊሆን ይችላል፣ ክትትል ሳያደርጉ ብሎ ስራ ስራ ስራ እያሉ ክትባት ካልተከታተልሽ ልጅም አቅም አይኖረው። በጣም ይጎዳል ይከብዳል። ከበድ ለዛ ነው እኮ የሚጠጡት ራሱ ክትትል ካላደረግሽ ብዙ ነገር አለው እና ሌሎ

እና የምትተካ ነው ታውቂያለሽ? ነው። የዱመንት ማለች እንጃ። አንድ ወንድ ጎርቶሽ ሲሄድ አላውቅም። ከባድ ነው፣ እስክርብር ነው የምትይው፣ በተለይ በችግርሽ ጊዜ። አዎ፣ ብዙ ምንሰማቸው ነገሮች አሉ። የእኛውም ባይደርስብን